ሰላም ሰላም፣ ዛሬ በአዲስ ቪዲዮ መጥተናል። የዛሬው ቪዲዮአችን ፖፖ ላይቭ ላይ ጊፍት እንዴት እንሰጣለን፣ ጊፍት እንዴት እንቀበላለን፣ ጊፍት ስንቀበል የት ላይ ነው የሚሄደው፣ ጊፍት ስንሰጥ የት ላይ ነው የሚቀነሰው፣ እንዴት ነው የምንሰጠው የሚሉትም እናያለን ማለት ነው። ስለዚህ የዛሬውን ቪዲዮ እስከ መጨረሻው ተከታተሉት፣ ትጠቀሙበት። ስለዚህ ፖፖ ላይ ቡጋ ገባሁና ፖፖ ላይ ቡጋ ስገባ ምን አይነት መንገድ ጊፍት ማድረግ ይችላሉ? የት የት ጋር ጊፍት ማድረግ ይችላሉ? ከኔ ላይቭ ላይ፣ ከኔ ፓርቲ ላይ፣ ከሌላ ሰው ላይቭ ላይ፣ ከሌላ ሰው ፓርቲ ላይ ሆኜ ጊፍት መቀበልና ጊፍት መስጠት ይችላሉ ማለት ነው። ስለዚህ አሁን እኔ ጋር የተከፈተው ከእኔ ፓርቲ ላይ ሆኜ ለሌላ ሰዎች ጊፍት ይሰጣሉ ማለት ነው። ለሌላ ሰዎች ጊፍት ይሰጣሉ። ስለዚህ ጊፍት ለመስጠት ወይም ደግሞ ለመቀያየር ስንፈልግ አንድ ሺህ አምስት መቶ ኤክስቼንጅ የምናደርግ ከሆነ አንድ ሺህ አምስት መቶን ኤክስቼንጅ ለመደራረግ መጀመሪያ ኤክስቼንጅ የሚያደርግን ሰው እንጠይቀዋለን እንጠይቀውና ኤክስቼንጅ አደርጋቸዋለሁም ብሎ ከነገረን ወይም ደግሞ ከኤጀንቶቻችን ወይም ከኛ ከሚቀርቡን ጋ ነው ኖርማሊ ጊፍት መሰ መቀየር ኤክስቼንጅ ማድረግ ከፈለግን ማድረግ ያለብን። ስለዚህ ከዚህ ጋ አሁን እዚህ ከተቀመጡት ውስጥ ለአንድ ሰው ጊፍት መስጠት ብፈልግ ለምሳሌ፣ እዚህ ጋር ሰሌክት አድርኳት እችን ሰሌክት አድርጓት። ስለዚህ ሰሌክት ካደረግኳት በኋላ ከነካዋት በኋላ ምን አደርጋለሁ? እዚህ ጋር ጅብጅፍትስ ይላል። ጅብጅፍትስ የሚለውን ስነካው ልክ በዚህ መንገድ ይመጣልኛል። ጅፍትስ የሚለውን ከነካውት በኋላ ማየት ያለብኝ ምንድነው? እዚህ ጋር ጅብጅፍትስ የምትለው ማርክ መሆኗ። እዚህ ጋር ማርክ መሆኑን ቼክ ማድረግ መቻል አለብኝ። ቼክ ማድረግ አለብኝ። ምክንያቱም እዚህ ጋር ላይ ላኪ ላይ ሊሆን ይችላል። ላኪ ላይ ከሆነ ኖርማሊ ጋምብል እያደረግን ስለሆነ ኤክስቼንጅ እያደረግን አይደለም። ኤክስቼንጅ ጊፍት ለማድረግ ከፈለግን ላኪ ማድረግ ላኪ የሚለውን መንካት የለብንም ማለት ነው። ስለዚህ ከዚህ በኋላ ሌላ ጊፍት መሰጣጠት ከፈለግኩ ደግሞ ቴስት የሚላለ፣ ፈንክለብ የሚላለ፣ እንደገና ደግሞ ከስተ የሚላለ በዚህ መንገድ ጊፍቱን መሰጣጠት ይችላሉ ማለት ነው። ጊፍት መሰጣጠት ይችላሉ። ስለዚህ ሌላኛዋ ደግሞ እዚህ ላይ ያለችው እዚህ ጋር ያለችው ደግሞ እዚህ ጋር ያለችው ደግሞ ከላኪ ወይል ወይም ደግሞ ፕላትፎርም ስፒከር ካለን እዚህ ጋር ክሊክ ስናደርግ ቪአይፒ ካለን ፕላትፎርም ስፒከር እዚህ ውስጥ እናገኛለን። ስለዚህ ፕላትፎርም ስፒከሩን ዛሬ ተጠቅሜዋለሁ አልተጠቀምኩትም የሚለውንም ለማወቅ እዚህ ጋር ገብተን ማየት እንችላለን ማለት ነው። ስለዚህ ከዚህ ውስጥ መጠኑን እያየን ቢር አለ፣ ኮካ አለ፣ ኮፊ አለ ልክ መጠኑን ከታች እንደምታዩት እዚህ ጋር በዚህ በመጠናቸው ኤክስቼንጅ ወይም ደግሞ መቀያየር ከፈለግን ወይም ደግሞ ጊፍት ማድረግ ከፈለግን በዚህ መንገድ ጊፍት ማድረግ እንችላለን ማለት ነው። ነገር ግን እዚህ ጋር ላይ ከጊፍት ጋር አብሮ የተዘረዘረ ግን ፋየር ወርክ አለ ፋየር ወርክ ይህ ይሄ ፋየር ወርክ ይህም ፋየር ወርክ ብትነኩት ኖርማሊ ጊፍት ለሰዎች ከቤታቸው ፋየር ወርኩ እንዲበተን እንጂ ኮይኑ ከነሱ አካውንት ላይ እንዲደመር አይደለም የምታደርጉት። ስለዚህ እዚህ ጋም ጥንቃቄ ማድረግ አለባችሁ። ምክንያቱም እዚህ ፋይርወርክ ላይ ስትነኩ ፋይርወርኩን ስትነኩት ከነሱ ቤት ይሄድና ሌላውን ሌላውን ከሌላ ቤት ያሉትን ፋይርወርክ እዚህ ቤት ተበትኖ ሌላው እና ለዛ ለመጣው ሰው ሁሉ ቪአይፒ ደረጃውና እንደ ቀድሞ እንደ ቤቱ ጋር እንደገባው በዛያ መሰረት ዲስትሪቢዩት አድርጎ ኮይንን ያከፋፈላል። ስለዚህ ይህን ለባለቤቱ አይደርሰውም ማለት ነው። እዚጋ ጊፍት ማድረግ የለብንም። ሌላኛው ደግሞ ገላ ፋየር ወርክ አለ። ገላ ፋይርወርክ ይህን ተመሳሳይ ነው፣ የመጠን ልዩነት ነው ያላቸው። ያነኛው ሀምሳ ሺህ ነው፣ ይህኛው ደግሞ 88 ሺህ ኮይን ነው የያዘው። ስለዚህ እነዚህን መንካት የለብንም ጊፍት ልናደርግ ከፈለግን ኮይን መስጠት ከፈለግን ጊፍት ማድረግ ከፈለግን በዚህ መንገድ ነው። ነገር ግን ፋየርወርክ ጊፍት ማድረግ ከፈለግን ፋየርወርክ መሆኑን አውቀን ጊፍት ማድረግ እንችላለን ማለት ነው። ለምሳሌ ጊፍት ስንቀበል ወይም ስንልክ፣ ለምሳሌ እዚህ ጋር ሮዝ አለ። ሮዝን እዚህ ጋር መረጥኩትና ሴንድ ብለው እዚህ ጋር ማርክ የተደረገው እዚህ ጋር ማርክ የተደረገው አንድ ሰው ላይ አንድ ብቻ ነው። እዚህ ላይ ማርክ የተደረገው አንድ ብቻ ነው። አንድ የሚቀነሰው አምስት አንድ ሺ ነው ማለት ነው። እዚህ ጋር ላይ ሮዙን ሴሌክትስ አደርገው የተቀነሰልኝ አንድ ሺህ ብቻ ነው ማለት ነው። የሚቀነሰው አንድ ሺ ብቻ ይቀነስብኛል። ስለዚህ ምን ማድረግ አለብኝ? አምስት ሺ መላክ ከፈለኩኝ ሮዙን ነክቼ እዚህ ጋር ላይ አንድ ሺ ነክቼ በአስር ባባዛው አስር ሺህ ይልክልኛል ማለት ነው። ቀጥሎ ደግሞ ሮዙን በሀያ ባባዛው ሀያ ሺ ይሆንልኛል። በአምሳ ባባዘው ሀምሳ ሺ ይሆንልኛል። በመቶ ሰማንያ ስምንት ባባዘው መቶ ሰማንያ ስምንት ሺ ይሆንልኛል እያለ አምስት መቶ እስከ መቶ ዘጠና ዘጠኝ እያለ ይቀጥላል ማለት ነው። ኖርማሊ እዚህ ጋር ላይ ቁጥሩን ማየት ትችላላችሁ። ከስተም ብላችሁ ደግሞ እዚህ ጋር ከስተም መጻፍ ትችላላችሁ ማለት ነው። እስከ ዘጠኝ ሺ ዘጠኝ መቶ ዘጠና ዘጠኝ ድረስ እዚህ ጋር መጻፍ ትችላላችሁ ማለት ነው። ዘጠኝ ሺ ዘጠኝ መቶ ዘጠና ስምንት ወይም 9999 ጊዜ ሮዝን መላክ ትችላላችሁ ማለት ነው። ነገር ግን ከዚህም ሳትሄዱ መጠኑን እንዳለ መላክ ከፈለጋችሁ እዚህ ጋር መጠኑን ለምሳሌ ኬስ 3000 ነው፣ አራይስ 188ሺ ነው። ስለዚህ ይህን ክሊክ አድርጌ ሴንድ ባደረገው 188ሺ ሄዶ ይገባላቸዋል ማለት ነው። ስለዚህ 188ሺው 30 ፐርሰንት ተቆርጦበት ከፖይንታቸው ሄዶ ይደመራል ማለት ነው። ስለዚህ ምንድነው ማድረግ ያለብን የላክ ነው ለማን እንደሆነ ማወቅ ከፈለግን ኮይናችን ላይ ሄደን እንገባለን። ወይም ደግሞ የላክ ነው ከኛ የተቀነሰ መሆኑን ለማወቅ ከኮይናችን እንገባለን። ከነሱ ሄዶ የተደመረ መሆኑን ከፖይንታቸው ሄዶ ማየት አለባቸው ማለት ነው። ከዛ ውጪ ከአንድ ሰው በላይ መስጠት ከፈለግኩኝ እዚህ ላይ ከዚህ እንደምታዩት አራት ቁጥር እዚህ ጋር ማርኩ ነው። አራት ቁጥር ማርኩ ነው ስለዚህ አራት ቁጥር ማርክ ሆኗል። አሁንም ለስድስት ቁጥር መላክ ከፈለግኩኝ ጊፍት መስጠት ከፈለግኩኝ እዚህ ጋር ክሊክ አደረገዋለሁ ማለት ነው። ክሊክ አደረገዋለሁ፣ ሰማያዊ ሆነ፣ ማርክ አደረገልኝ። እዚህ ጋር ሮዝን ነክቼ ሴንድ ብለው፣ ሮዝን ነክቼ ከዚህ ላይ ሴንድ ብለው ሁለት ሺ ይቀንሳል። ለአራት ቁጥርና ለስድስት ቁጥር ይሰጠኛል። ከዚህ እንደምታዩት ለአራት ቁጥርና ለስድስት ቁጥር ይሰጠኛል። ለአራት ቁጥር እና ለስድስት ቁጥር ይሰጣቸዋል። ሁለት ሺ ቀን ስለዚህ ይህን በዚህ ትይዛላችሁ ማለት ነው። ስለዚህ የተቀነሰ መሆኑን ቆይናችሁ ትሄዳላችሁ። ከነሱ የገባላቸው ሰዎች ደግሞ ከፖይንታቸው ገብተው ማየት አለባቸው ማለት ስለዚህ በዚህ መንገድ ጊፍት ማድረግ እንችላለን ማለት ነው። ስለዚህ በዚህ መንገድ ጊፍት አድርጉ። ጊፍት ስትቀያየሩ ለምሳሌ አንድ ሺ አምስት መቶ ኤክስቼንጅ መደራረግ ስትፈልጉ ግን ከምታውቁት ከሰው ጋር ብትቀያየሩ አድቫይዘብል በቀር ደግሞ ከኤጀንታችሁ ጋር ተቀያየሩ ምክንያቱም አንዳንዴ ሪስክ ሊገጥም ስለሚችል እዚጋ ጥንቃቄ ማድረግ አለባችሁ ጊፍት ሁትን ለማን እንደሰጠሁትና ምን ያክል እንደሰጠሁት ማወቅ ስፈልግ ከዚ ጋ ኮይን ከሚል ወጋ ገባለው ማለት ኮይን የሚል ወጋ እዚጋ ገባለው ማለት ይህን ክሊክ አድርጌ ሲገባ ለማን እንደላኩት እዚህ ጋር ገኘዋለሁ ማለት ነው ስለዚህ በዚህ መንገድ እንደዚህ ስከፍተው የላኩት ጊፍት የሰጠሁት ለማን ነው ለጂቪኢቱ ናናቲ አሚን ብሎ መጠኑ እዚህ ጋር አምስት መቶ ይላል ስለዚህ አምስት መቶ ተቀንሷል ማለት ነው ይህን የሰጠዋት እኔ ጊፍት ያደረግኳትን እዚ ላይ ያገኘሁት ማለት ነው ስለዚህ ሌላ ሰው ጊፍት ካደረገኝ ደግሞ ሌላ ሰው ጊፍት ካደረገኝ ደግሞ ጊፍት ካደረገልኝ የት ነው ሄጀ ማየት አለብኝ? ከዚህ ጋር ፖይንት የሚለው ጋር ማለት ነው። ፖይንት የሚለውን ልክ እንደዚህ ክሊክ ሳደርገው ልክ በዚህ ይመጣልኛል። ስለዚህ ከዚህ ጋር ያገኘሁትን ጌን ያደረግኩትን እናደርጋለሁ አያለሁ ማለት ነው። ለምሳሌ ላይቭ ላይ ሆኜ ከሆነ የሰጡኝ ላይቭ ላይ የሚለውን እነካለሁ። ፓርቲ ላይ ሆኜ ከሆነ ፓርቲ ላይ ይላለሁ ማለት ነው። ስለዚህ ከእኔ ፓርቲ ላይ ከሆነም ከሌላ ሰው ፓርቲ ላይ ከሆነም ኦለረዲ ጌን ያደረኩት ወይም ደግሞ ሪሲቭ ያደረኩት ጊፍት የተሰጠኝ ፓርቲ ላይ ቁጭ ብዬ ወይም ከፓርቲ ጋር ሁኜ እየታደምኩ ከሆነ ፓርቲ ላይ ይቀመጥልኛል። ላይቭ ላይ ከሆነ ደግሞ ላይቭ ላይ አገኘዋለሁ ማለት ነው። ስለዚህ ለምሳሌ ላይቭ የሚለውን እንደዚህ ብነከው ላይቭ ላይ የተሰጠኝ ይሄ ቲፕ የተሰጠኝ ነው ኖርማሊ ፒ የተሰጠኝ ነው። ስለዚህ እዚህ ጋር ልክ እንደዚህ ከዚህ ገብተን ማግኘት እንችላለን ማለት ነው። ስለዚህ በዚህ መንገድ ኮይናችሁን፣ የገባላችሁን ፖይንት እና የተቀነሰባችሁን ኮይን ማወቅ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ነው የዛሬውን ቪዲዮ በዚህ እንጨርሳለን። ቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ።